ክብረ ጉባኤ የተከበራችሁ የክልል ርዕሰ መስተዳድሮች፣ የአምራች ኢንዱስትሪው ባለቤቶች፣ ሙያተኞች፣ ኢትዮጵያ ታምርት የሚለውን ንቅናቄ የምትመሩ የኢንዱስትሪ ሚኒስቴር ሰራተኞች እና አመራሮች በሙሉ ኢትዮጵያ ታምርት የሚለውን ንቅናቄ ድጋሚ ተገናኝተን ውጤቱን ለማየት ቀሪ ስራዎች ለመገምገም ለቀጣይ ደግሞ አቅጣጫ እንድንወስድ ይህንን መድረክ ስላመቻቻችሁ የተሰማኝ ልባዊ ደስታና አክብሮት እየገለጽኩ ኢትዮጵያ ታምርት የሚለው ሀሳብ በእጅጉ ለጊዜው ለሀገራችን የሚመጥንና የሚያስፈልግ ስለሆነ እንኳን ደስ ያላችሁ። እንኳን ደስ ያለማት ፈልጋል። ኢትዮጵያ ታምርት የሚለው ሀሳብ ምን ታምርት ከሚለው ጋር በቀጥታ የተያያዘ ነው። ኢትዮጵያ ፍቅርን፣ ሰላምን፣ አንድነትን፣ ልማትን ማምረት ትችላለች። በሌላ መንገድ ጠብን፣ ጥላቻን፣ መገፋፋትን፣ አለመግባባትን ለማምረት ትመኛለች። የመጀመሪያው ታመርታለች ነው። ሁለተኛው ትመኛለች ነው። ምክንያቱም ምርት ግብአት ይፈልጋል። ግብአት አልባ ምርት አብቦ ለመታየት ፍሬ ለማፍራት አይበቃም። ኢትዮጵያ ማምረት ትችላለች። ልማትን፣ አንድነትን፣ ህብረትን ስንል በቂ መሬት፣ በቂ ውሃ ሊያመርት የሚችል በቂ ወጣት፣ አሁን አሁን ደግሞ ምርትን መደገፍ የሚችል ኢነርጂ፣ በንጽጽር ሻል ያለ የፋይናንስ አቅርቦት፣ አስቻይ የሆነ የማምረቻ አውድ ኢትዮጵያ ውስጥ ስላለ ግብአቱ ስላለ በማዕድን ዘርፍ የተጀመሩ ስራዎች ለኢንዱስትሪው በከፍተኛ ደረጃ ግብአት መሆን ስለሚችሉ በግብርና ምርት የተጀመሩ ስራዎች በከፍተኛ ደረጃ ለኢንዱስትሪው ግብአት መሆን ስለሚችሉ ፍላጎት ስላለን የልማትን ምርት ማረጋገጥ እንችላለን። ለኢንዱስትሪ ልማት አንዱ አስፈላጊ ነገር ኢነርጂ ነው። ህዳሴያችን እጅግ አስተማማኝ በሆነ መንገድ እየተጓዘነ ያለው ትልቅ ግብዓት ይሆናል። የፖሊሲ ጥራት አለን። በማዕደን ዘርፍ የነበሩትን መቀዛቀዞች በከፍተኛ ደረጃ በማነቃቃት በርካታ ለኢንዱስትሪ ግብዓት ሊሆኑ የሚችሉ ምርቶች እየተመረቱ ይገኛሉ። አንዱ እንደ ኤግዛምፕል ለማንሳት ኢትዮጵያ ውስጥ ከፍተኛ የሲሚንቶ ችግር አለ። አሁን ላሉ የኮንስትራክሽን ሴክተር የልማት ስራዎች ሲሚንቶ ይቸግረናል። በሚቀጥለው ዓመት በዚህ ጊዜ የሚመረቀው ለሚ የሚሰራው አዲሱ ፋብሪካ አሁን ኢትዮጵያ የምታመርተውን ሲሚንቶ ከሃምሳ ፐርሰንት በላይ ያመርታል። የሚቀጥለው ዓመት የዚህን ጊዜ በከፍተኛ ደረጃ የሲሚንቶ ችግር ይቃለላል ማለት ነው። በርከት ባሉ ኤሪያዎች እንደዚህ አይነት ስራ አለ። በግብርናው ዘርፍ እንደምታውቁት ሰፋፊ የልማት ስራዎች የተጀመሩ ቢሆንም አሁን በጉብኝቱ እንዳየሁት ካመት ከሁለት ዓመት በፊት ለጨርቃ ጨርቅ ኢንዱስትሪ ግብዓት የሚሆነው ጥጥ በበቂ ደረጃ አይመረትም ነበር። አሁን ጥጥ ለሀገር ምርት በቂ ሆኖ ኤክስፖርት ካላደረግም በስተቀር የሀገር ውስጥ ኢንዱስትሪው ሊቀበልን አልቻለም የሚል ጥያቄ እየቀረበ ነው። በግብርናው ዘርፍም ግብዓት አለ ማለት ነው። እነዚህ የምንችላቸው አስቻይ ሁኔታ ያላቸው ብንሰራባቸው የሚበጁን ሲሆኑ፣ ነገር ግን አስቻይ ሁኔታ የሌላቸው ለግጭት መሳሪያ ያስፈልጋል። እንደምታውቁት እኛ መሳሪያ ማምረት አንችልም። ለግጭት ጥላቻ ያስፈልጋል። እኛ ኢትዮጵያውያን ለመጠላላት የሚያበቃ ምክንያት የለንም። ለግጭት በልቶ የጠገበ ጉልበት ያለው ሰው ያስፈልጋል። የምግብ ጥያቄ አለብን እንደምታውቁት ለግጭት የሚመች ባህል ያስፈልጋል። የኛ ባህል ለዛ ምቹ አይደለም። ግጭትን፣ ጥላቻን፣ መራራቅን ማምረትተን ልማትን፣ ፈጠራን ብናበረታታና ብንሰራ ኢትዮጵያ ለማለክ ተስፋ አላት። አሁን ያለው የዓለም ሁኔታ አስፈሪና አሳሳቢ ነው። እየተናጠ ያለ ዓለም ነው። የተዘጋጀ ሀገር፣ የተሰበሰበ ሀገር የሰከን ሀገር ያመረተ ሀገር ይሻገራል። በዋዛ ጊዜውን የሚያባክንና የሚገፋፋ ሀገር ደግሞ እንዳንዳንዶቹ ይጠፋል። መጥፋት ስለማንፈልግ ሰብሰብ ብለን ልብ ገዝተን ወደ ማምረት እንሄድ። እየወጡ ያሉ መረጃዎች እንደሚያሳዩት በዓለም ላይ ከፍተኛ እድገት እያመጡ ካሉ ሀገራት ጥቂቶች ውስጥ አንዷ ኢትዮጵያ ናት። እድገታችን በከተሜነት ይቀጥላል። በኢንዱስትሪ ይቀጥላል። በግብርናው ይቀጥላል፣ በማዕድን ዘርፍ ይቀጥላል። ከሁሉ በላይ የሰው ኃይል ልማታችን በትምህርት ጥራት ላይ የጀመርነውን አጠናክረን በመቀጠል ይቀጥላል። እነዚህ ጉዳዮች ግን ፈተና አልቦ አይደሉም። እንፈተናለን፣ በሕብረት እያሸነፍን የበለጸገችና የጸናች ኢትዮጵያን ለትውልድ እናሸጋገራለን። ኮሽ ባለቁጥር ለመፍጠር ችግር ለመፍታት የሚነሳሳ ትውልድ እንጂ የሚሸማቀቅ መሆን የለብንም። ችግርና ፈተና ለመፍጠር በጣም በጣም ጠቃሚ ስለሆኑ ነገ በሳይንስ ሙዚየም እንዲሁ የግብርና ቴክኖሎጂና የምርት ሂደት በይፋ ክፍት ይሆናል። ሰሞኑን በቱሪዝም ዘርፍ አላላኬላ ትናንትና የአየር መንገድን አስመርቀናል። አዳዲስ ስራዎች ናቸው። ዛሬ በኢንዱስትሪ ያየነው በጣም በጣም ተስፋ ሰጪ ነገር ነው። ክቡር ሚኒስትሩ እንዳሉት ለመጀመሪያ ጊዜ ኢትዮጵያ ፋብሪካ ኤክስፖርት ልታደርግ ነው። ፕሮዳክት አይደለም፣ ፋብሪካ። ይህ ትልቅ ድልና ዜና ስለሆነ ሁላችሁም የለፋችሁ፣ የሰራችሁ፣ ያሳካችሁ ግለሰቦች እንኳን ደስ ያላችሁ ማለት እፈልጋለሁ። ማምረታችን ይቀጥል፣ ህብረ ብሔራዊ መሆናችን ይቀጥል። በሰሜን በምዕራብ በምስራቅ በደቡብ የምትሰሟቸው ድምጾች ጸጥ ረጭ ላሉ፣ ኢትዮጵያ ትበለጽጋለች። አመሰግናለሁ።